ሰዎች እንደምን አላችሁ? ሰላም ናችሁ? እኔ በስመ ስላሴ የተባረከ ምግብ አድርግልን፣ አሜን። እንግዲህ ቤተሰቦች ሰላማቸው ይብዛልኝ እያልኩኝ እንኳን ወደ ቻናሌ ሰላም መጣችሁ። ስለ መጣችሁ ስለምታበረታታኝ ያመሰግናለሁ። ዛሬ የሰራሁት በድንጃንና እንቁላልን ተጠቅሜ፣ በስማም እንዴት እንደሚጥም አጠይቁኝ። በስማም በእውነት የጣም እናውጣም እጃችሁን ራሱ ያስቆረጥማል። የሰራ ሰው ራሱን ትናይልም። ሌላ ተመጋቢ በልቶ ነው የሚመሰክርለት። ግን በጣም ይጣፍጣል እና የቃምሳችሁ ሁኑ፣ ቅመሱና መስክሩ ላቸዋል ሁኑ፣ ብሉ ምሳችሁን ሆነ ቁርሳችሁን ብሉልኝና ስራውን ትመሰክራላችሁና እንግዲህ ይህንን ምግብ በዚህ መልኩ ነው የሰራሁት፣ ማለት ቀጣይ ማሳያችሁ ይሆናል። እንዴት ትኩሱን ትኩሱን እንግዲህ እንዴት የሚያቃጥል እንዴት እንደሚጠብ ታውኝ አንደኛ የሆነ ምግብ ነው እና በየቤታችሁ ይህንን እኔ እንደሰራሁ ልክ ሰርታችሁ ሞክሩት ማለት ነው። ቤተሰቦች በቀላል የሚገኝ ግባት ስለሆነ ይህን ነገር ብሰሩ ትላለሁኝ ማለት ነው እና በስማም ኒንጃ በጣም ነው ቅርብ ብኮኑ ባቀምሳችሁ ነው ምለው ማለት ነው። ቅርብ ብኮኑ ባቀምሳችላለሁ እና ዳይ ወደ አስራው ቀጣይ ዳይ ምግብ እንዴት እንዲሰራሁት፣ በመጀመሪያ በድንጃሉን ማለት ነው አጥቤዋለሁ። መጀመሪያ ከላይ የሆነ ቆዳውን አልልጣውም ማለት ነው ምክንያቱም ሀነ ቆዳው ነው ቫይታሚን ያለው ወይ ጥቅም ስላለው እስቲ መላጥ የለበትም። መጀመሪያ የሆነ እንትን ነገር ካለው ታነሳሱለት አላችሁ። ህዛ ይታጠባል እና እንደዚህ ቆዳውን በሙሉ እንዳለ ሙሉ ለሙሉ መላጥ በጭራሽ አያስፈልገውም። በጣም ሐሪፍ የሆነ በድንጀል ነው። ወጥም ማድረግ ይቻላል፣ ጠብሳችሁ ማድረግ ይቻላል። የማይሆንበት ነገር የለም። እና ይችኛዋ ደግሞ ሌላኛዋ ከለር በድንጀን ናት። ይችም ትንሽዋ ሁለት አይነቱን ያው ቤት ውስጥ ያሉ ያገኘሁትን እየተጠቀምኩ ነው። እናንተ አንድኛውም መሆን ይችላል፣ ያላችሁን ማለት ነው። ስላለ ነው የተጠቀምኩትን። እናም ቤተሰቦች ይህንን እንግዲህ እንደዚህ አድርጌ በንትነ ሽርምሪ አይነት እየከተፍኩት ነው ማለት ነው በድንጀኑን ይህኛው ትንሿ ከለር ከለሩም ይለያያል ስሙ ግን ያው ተመሳሳይ ነው ከለሩ ብቻ ነው የሚለየው ላቸዋለሁ ቤተሰቦቼ እናም አሁን ደግሞ ቃሪያ ማለት ነው የፈረንጅ ቃሪያ ይሄ በከለር አይነቱ ቃሪያ ማለት ነው ይሄ ቀይ ቃሪያ ቢጫ እነዚህን ቃሪያዎች በመጀመሪያ አጥቤ ውስጥ ላይ ያለውን ፍሬውን አውጥ

ሁሉም ነገር ስለሚሰጠኝ ሙሉ ነው ልኝ። ስራም እንኳ መንካብ ባይመቻቸው ከፍታችሁት ሲያልቅ ይዘጋል። የኔ ነው ወዶች አግዙኝ፣ እንተጋገዝላችኋለሁ እያበረታታችሁ ነው እያገዛችሁ ነው እና መሰግናል በእውነት ክብረት ይስጥልኝ የኔ ወዶች። በእናንተ ላይ ነው በእናንተ ላይ እዚ ደረጃ የደረስኩት እና ወደ ጥሩ ስኬት ላይ እንግዲህ ወደ ዶላርም በቅርቡ ዶላርም እንግዲህ እንዲምከፈለኝ አምናለሁኝ። በና ይሄሁን ላይ እናንተ ነው። እና የኔ ምን የሚያረኩት ነገር የለም የእናንተ ገዛ ቪዲዮን በማየት እና ምሸር በማድረግ ኮመንትም በማድረግ ስለሆነ በጣምን እንጂ ቃል የለኝም። አመሰግናቸዋለሁት ወንድሞቼ ሰላማችን ይብዛ፣ ፍቅር፣ አንድነት ለሰው ዘር በሙሉ ይብዛ። ሀገራችን ኢትዮጵያን፣ ህዝቦቿን ክፉ ነገር ጠፍቶ የሰላሟን፣ የደስታዋን እና ህዝቦቿ ፍቅር በፍቅር እንዲሆኑልን እመኛለሁ። እንግዲህ ይህንን ማለት የከታተፍኩትን አሁን መጥበሻ ዘይቱን ካገልኩ በኋላ የተወሰነ ዘይት እዚህ ላይ ጨምሬ ግሎዮ ጨምረዋለሁ ይህንን በድንጃሉን በዚህ አይነት መንገድ ጠብሰዋለሁኝ ማለት ነው። እንደዚህ አድርጌ እና ተከታተሉኝ የኔወዶች ማለት ነው። በዚህ መልኩ እንትን አደረገዋለሁ ማለት ትንሽ እና ትልቅ ነው። ያኛው ትንሽ ስለነበረ፣ እንግዲህ ይህንን ከለር፣ በዚህ አይነት ከለር ሲሆን፣ ወደዚህ ወደ ሳህኑ አወጣዋለሁ ማለት ነው ዘይቱ ጥሩ ነው። አላበዛሁትም። ያው ጥብስብስ ያለ ነገር ሲሆን ዘይት ጥርቅልቅልበታል፣ ግን ትንሽ ነው፣ አላበዛሁትም። ዘይቱም ጤናኛማ ዘይት ስለሆነ ያው ቢሆንም አላበዛሁም ዘይት ማለት ነው። እና በዚህ መንገድ እዚህ ላይ አስቀምጣለሁኝ እየጠበስኩና በተለይ ለቁርስ በጣም ተመራጭ ያደርገዋል። ምሳ ማብላት ይቻላል፣ ቁርስ ለማብላ ቁርስ ለምብሉ ሰው ቁርስ ይሄ ምግብ አንደኛ የሆነ ቁርስ ነው። በዚህ መንገድ እንግዲህ እንበድንጃሉን ዘይቱ እንትን አለ ብቻ በዚህ ይበቃኛ እንደዚህ እንትን እያረኩኝ የላይኛውን ወደታች እያረኩኝ አረገዋለሁ፣ ጠብሰዋለሁ ማለት ነው። ቤተሰቦቼ በዚህ አይነት መንገድ እንግዲህ በድንጃሉ ይሄንን በሚመስል ሁኔታ እየጠበስኩት እገኛለሁኝ ማለት ነው። ይሄ በድንጃን እኛ ገርም አለ፣ ግን ወጥ ራሱ በጣም ሀሪፍ ምግብ ነው ማለት ነው። እኛ ገር ብዙ አልተለመደም መስራት እንደዚህ ምግብነቱ አለ፣ ግን በዚህ አይነትም መስራት እንደሚቻል ነው ጥሩ ምግብ የሆነ ስለሆነ ማለት ነው። ቤተሰቦቼ እንግዲህ ይህንን በቀላሉ ምክንያቱም መወጥ ቁሌት ስትሉ ምን ጊዜ ለማይበቃች ሰዎች ስራ ቢዚ ለሆናችሁ ምን ልብላ ምን ላላችሁ ሰዎች ማለት ነው በአጭሩ ቀለል ባለ ሁኔታ በፍጥነት የሚደርስ እንደዚች አድርጋችሁ መጉረስ ይቻላል ማለት ነው እንግዲህ ይህንን በዘይቱ ትንሽ እያነሰው መጣ እየመጠጠው በዚህ አብቃቅቼ ጨርሳለሁኝ ጨርሳለሁ ማለት ነው። ወደ መጨረሱ ስለሆነ አሁን እንግዲህ በዚህ አይነት እንግዲህ እያረኩት ነው እላችኋለሁ ውዶች። እንግዲህ እናንተም ይህንን ብሞክሩት በጣም አሪፍ ነው፣ ደስተኛ ነው እላችኋለሁኝ። ቤተሰቦቼ ይህንን በሚመስል ሁኔታ ሰራዋለሁኝ። እንግዲህ ይህን በድንጃል በዛ አይነት ሁኔታ ጥብስ ማለት ነው። ጥብስ ሳይሆን ያው ይቀጥላል። ይህን መጨረሻ ላይ ያው ምታዩት ይሆናል ማለት ነው። ቪዲዮውን ሙሉውን በማየት መጨረሻው ምን እንደሆነ መታየት ይቻላል ማለት ነው። የመጀመሪያውን አይታቸው ብቻ ከሆነ ምንም ምን እንደጨመርኩኝ ማየትም አይቻልም፣ ለእኔም ጠቅሜታ የለውም ማለት ነው። ሙሉ ሲታይ በጣም አሪፍ ነው። ሰዓት ሁሉ ነገር ይቆጥራል ብላቸዋል። ይሄን ውዱ እንግዲህ ይህንን እያወጣሁት ነው። ይሄ አልቋል። እዚህ ሰሃኑ ላይ በዚህ አይነት መንገድ አወጣሁት ማለት ነው። በድንጃኑን እንግዲህ መጨረሻው ይሄ ነው ማለት ነው። ተጠናቋል። በድንጃ ነ በዚህ አይነት መንገድ ተጠብሶ አለቀላቸዋለሁኝ። አያምርም እንደዚህ ራሱ መብራት ይቻላል እኮ ማለት ነው እንደዚሁም መብራት ይቻላል እቺ ቆይ ቆይ ይለያል ይህ ምግብ እንዳታሳልፉት እንዳታሳልፉት የዛሬው ይለያል ይለያል ተሰርቶ ተሰርቶ ማንም ሰርቶት የማያውቅ ተበልቶ የማያውቅ የተለየ ምግብ ስለሆነ ይህንን ቪዲዮ እንዳታሳልፉት እላለሁ አጓጊና በጣም የተለየ የተለየ የሆነ ፉድ ነው በጣም አስገራሚ አሰራሩም በጣም የተለየ በምን አይነት በኤሌክትሪክ ነው በምን የሚለው የተሰራውስ በምን የሚለው ነንጃ፣ አስገራሚ ስለሆነ ይሄ ማለፍ ራሱ ማንም ሊያልፈው አይቻልም። እናም እንዲያታልፉት እንዲታልፉ ቆይ ቆይ ቆይ ቆይ ቆይ እላችኋለሁ። ሚገርም ነው። በስ አትለፉት ማንም ሰው እንደተርፉት ስፔሻላይዝ አሰራር ነው እላችሁ አለሁኝ አክባሮቼ ንንጃ እንዴት እንደምላችሁ ማለት ነው አክባሪዎቼ ቤተሰቦቼ፣ እና በጣም አጓጊ የሆነ አሰራሩም በኤሌክትሪክ የሆነ በምንንጃ የተሰራው የሚለውን እና አቁማችሁ ኦት እንዳታርፍ ማንም ሰው እንዳያልበው ይሄን ላይክ ስንት ሺህ ላይክ ይጠብቃለሁ። ኮማንት ላችኋለሁኝ የኔ አክባሪዎች፣ ይሞዳችሁ ውድ ቤተሰቦች ይላችኋለሁኝ እና በጣም አስገራሚ የሆነ እና በጣም ናብሶም ብሬክፋስት ኢት ኢዚስ ናይስ ፉድ አይም